ሰላም፣ ጤና ይስጥልን፣ እንደምንሰንብታችኋል? ውድ የመሴሾ ተመልካቾች፣ ይህ መሴሾ ነው። በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። እንግዶቻችን፣ መሴሾ ለማድነቅ ስለመጣችሁ በጣም እናመሰግናለን። ከፋኖስ ቻሪቲ ያለ የመጣችሁት በጣም እናመሰግናቸው። ስተንሳ ላደረሰን ለፈጣሪ ክብር ምስጋና ይግባው። እንግዲህ ዛሬ ካልጋ ተነስቼ የመጣሁት በጣም ከባድ ጉንፋን ይዞ የነበረ የሰሞኑ ጉንፋን በጣም ከባድ ነው በጣም ከፍተኛ የሆነ የጉንፋን ወረርሽኝ ገብቷል በጣም ከባለፈው ኮቪድ የባሰ ይመስለኛል ያሁኑ እና ቢቆረጣጥም አሁን ራሱ እህል ከቅጠል አለይ ምን በጣም ከባድ ነው እንግዲህ ሶስት ቀን አራት ቀን አምስት ቀን የሚያስተኛ ነው እና ብዙዎቻችን አሁን ጥንቃቄ ማድረግ አለብን። ልክ ባለፈው በኮሮና ጊዜ እንደነበረው ጥንቃቄ፣ ማስክ ማድረግ፣ እጃችን በየጊዜው መታጠብ፣ ብዙ ጊዜ ባንጨባበጥ ምናምን ጥሩ ነው እና የድሮ ጥንቃቄ ብናደርግ የተሻለ ነው። በጣም ከፍተኛ የጉንፋኖች ስለገባ ሁላችንም ጥንቃቄ እናደርጋለን። እንግዲህ ዛሬ መሴሾ እንደተለመደው ቆንጆ ፕሮግራሞች ይኖሩናል። ዛሬ የተለያዩ እንግዶች አሉን። እንግዶችን ዛሬ ወደ በኋላ ባሳውቅ ይሻላል። መጀመሪያ ዛሬ ከፋኖስ ቻሪቲ ስለመጣችሁ ፋኖስ ቻሪቲ ደግሞ ዛሬ ፋኖስ ቻሪቲ ምን እየሰራ ነው? ምንድን ነው አላማው? የሚለውን ነገር ማወቅ ፈልጊያለሁ፣ ስለመጣችሁ ማለት ነው። ስለዚህ የፋኖስ ቻሪቲ አምባሳደር ዘማሪት ትዕግስት እጅጉና ካንትሪ ዳይሬክተር ብርሻዋ በለጠ ወደ መድረክ መጥተው እስኪ ትንሽ መረጃ ይስጡናል። ማል ቢያረጉኛ ይሻል እኔ እንደ ፋኖስ እበራለሁ። እንደ ያው እንግዲህ ትዕግስትን ዛሬ ነው የማውቃት፣ ባጋጣሚ አይደል የተያየነው ዛሬ ነው። የአንጋፋው አርቲስት ጥላሁን ጉግሳ ባለሜታ ስላ ፋኖስ ቻሪቲ ሌላ ስም አለው ዋና ስም አለው እስቲ ምን ነበረ ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ይባላል አረዘመብኝ እንኳን አልጠራሁት ፋኖስ ፋሚሊ ነው ምንድን ነው አላማው እኔ ሰምቼው አላውቅም እውነት ለመናገር ምንድን ነው አላማው ፋኖስ እንግዲህ በዋናነት ሁለት አላማዎችን ይዞ ነው የሚንቀሳቀሰው ለከፋ ድህነት የተጋለጡ ልጆችን መርዳት ማሳደግ፣ በቤተሰባቸው ስር ወይም ደግሞ በቅርብ ዘመዶቻቸው አካባቢ ሆነው ስነ ልቦናቸው ሳይጎዳ፣ ባህላቸውን ሳይለቁ፣ እሴቶቻቸውን ሳይለቁ የሚያድጉበትን ሁኔታ ነው የሚያመቻቸው። ሌላ ደግሞ ልጃገረዶችና ሴቶችን በማብቃት እናቶች ቋሚ ገቢ ኖሯቸው ከጥገኝነት ተላቀው ልጆቻቸውን በፍቅር እንዲያሳድጉ ይረዳል። ልዩ ትኩረት የሚያስፈልጋቸው በርካታ ልጆች አሉ። ልዩ ፍላጎት ያላቸው እነሱን በመደገፍ በማሳደግ በጤንነታቸው ላይ እንሰራለን። በትምህርት ፍላጎታቸው ላይ እንሰራለን፣ እንዲሁም ኢኮኖሚያዊ ፍላጎታቸውን በማሟላት በእነዚህ ሶስት አቅጣጫዎች ልጆችን በመደገፍ ላለፉት ሰላሳ ዓመታት እንግዲህ የተመሰረተው እንግሊዝ ሀገር በምትኖር አንዲት መልካም ሴት ነው። አበባ መርሻ ትባላለች። ከሰላሳ ዓመት በፊት በግሏ ነው ይሄንን ነገር ያደረገችው። ለረጅም ዓመታት ራሷ እየሰራች በጣም ረጅም ሰዓት እየሰራች ልጆችን በማሳደግ በርካቶችን ለቁም ነገር አብቅታለች። እዚህ መካከል ራሱ እንደው ባለሳሳት አንድ ስድስት ልጆች ፋኖስ ውስጥ እራሱ ተቀጥረው ወይም ደግሞ ፋኖስን እያገለገሉ ያሉ ልጆች አሉ። ብርሻዋን ጨምሮ የፋኖስ ፍሬ ናት። ከኬ ጂ ጀምሮ ፋኖስ ያሳደጋት ልጅ ናት። አሁን አድጋ ዩኒቨርሲቲ ገብታ ግራጁዌት አድርጋ ወደ ፋኖስ ተመልሳ መታ ደግሞ ካንትሪ ዳይሬክተር ሆና አሁን እሷ የነበረችበት ቦታ ያሉትን ልጆች እያሳደገች እየረዳች እንዴት ነው በእነሱ ጫማ ውስጥ ሆና አንደርስታንድ ታደርጋቸዋለች። እሷ የነበረችበት ቦታ ስላሉ እና በርካቶች በአካውንቲንግ በተለያየ አቅጣጫ በበጎ ፍቃድም ጭምር ፋኖስ ያደጉ ስቲል ከፋኖስ ጋር ቅድም እንዳለው ፋኖስ ፋሚሊ ስለሆነ በጣም ኮንታክት ያላቸው ፋኖስን የሚያግዙ የሚረዱ አሉና እኔ ከሁለት ዓመት ጀምሮ ነው ፋኖስን አምባሳደር ሆኝ ማገልገል የጀመርኩት ከአርቲስት ካሌብ ጋር በመሆን ባለፉት ሁለት ዓመታት ካለኝ ቆይታ ከፋኖስ በጣም የወደድኩት ነገር እርዳታ ከመስጠት ባለፈ ቤተሰብነት ነው። ፕሮሞት የሚደረገው ቤተሰብ ሆነን ፍቅር የምንሰጥበት፣ ለልጆቹ ቤተሰብ እንዳላቸው እንዲሰማቸው የምናደርግበት ነው እና እኔና ባለቤቴም የዚሁ አካል ነን። ልጆችን ወስደን፣ ስድስት ልጆች ያሉን ፋኖስ ላይ የምናሳድጋቸው እንዴት ደስ ይላል መሰለ። እንደ ቤተሰብ ከነሱ ጋር ኮሚኒኬት ማድረግ፣ ውጤታቸውን መስማት፣ ያሉበትን ደረጃ ማወቅ፣ ጤንነታቸውን መከታተል እና እንደ ፋኖስ በአጠቃላይ ቤተሰብ ነው እንጂ እርዳታ ድርጅት አይደለም። ዘማሪነት ባሻገር በጣም ጋዜጠኛ በጣም ሆ በጣም ስለዚህ በጣም ደስተኛ ነሽ አምባሳደር በመሆን ደስ ብሎ። ይሄ እራሱ እኮ መንፈሳዊ አገልግሎት እውነት ነው። ንጹህ አምልኮ ይለዋል እንደውም መጽሐፍ ቅዱስ፣ ነውር የሌለበት ወላጅ የሌላቸውን የተቸገሩትን ማገዝ ንጹህ አገልግሎት። እስካሁን ኢና ለማስገባታችሁ ግን ይገባል። በረከት ስራ ነው። ምን በተጨባጫው ምን ያህል ልጆች እያሳደጋችሁ? በመቶች የሚቆጠሩ ልጆች አሉን። ከአምስት መቶ በላይ የሆኑ ልጆች አልፋኖስ ውስጥ የሚታገዙ ልጆች አሉ። ከአዲስ አበባ ሁለት ክፍለ ከተሞች ላይ እንሰራለን። ክልል ላይ ሁለት ክልሎች የተመረጡ ችግር ላይ ያሉ ቤተሰቦችና ልጆችን እናግዛለን ማለት ነው። በጣም አሪፍ። አዲስ ነገር አለ ብለህ ሰምቻለሁ። አዲስ ነገር አለ የሆነ ነገር አለ ምንድን ነው? በሚቀጥሉት አምስት ዓመታት እንግዲህ ፋኖስ እነዚህን አምስት መቶ ልጆች አሳድጎ ቁጥራቸውን ወደ አስር ሺህ በሀገራችን በጣም ድጋፍ የሚያስፈልጋቸው በጣም ከባድ የኢኮኖሚ ጥያቄ ያለባቸው፣ ልዩ ፍላጎት ያላቸው ልጆች ይዘን ማሳደግ፣ መርዳት እንፈልጋለን እና ለዚህ ደግሞ ለህዝባችን እድልም ነው ይዘን የመጣ ነው ብለን ነው የምናምነው። ኖ የፋኖስ ፋሚሊ ሆኖ አንድ ሰው ህይወት ላይ ለእኛ ቀላል በሚመስለን መንገድ ኮንትሪቢዩት ማድረግ እንችላለን። ሀገርም ነው የምንገነባው አይደለ ዛሬ ልጆች ላይ የምናደርገው ነገር ሴቶች ላይ የምናደርገው ሴትን ማብቃት ሀገርን ማብቃት ነው። ልጆችን ማሳደግ ሀገርን ማሳደግ ነው። ነገ ለሀገር ስጋት እንዳይሆኑ ዛሬ ኢንቨስት ብናደርግባቸው ባለን አቅም እነዚህ ልጆች የሀገር ተስፋ መሆን ይችላሉ እና ከስጋትነት ወደ ተስፋነት የምንቀይርበትን ፕሮጀክት ነው ይዘን የመጣ ነው። ለዚህ ፕሮጀክት እንግዲህ የኦንላይን ገቢ ማሰባሰቢያ አዘጋጅተናል። ሁለት ዓመታት በተከታታይ ፊዚካል የነበረ ገቢ ማሰባሰቢያ ያዘጋጀ ነው። አሁን ጥቅምት ሰላሳ ቀን ከምሽቱ አንድ ሰዓት ጀምሮ እስከ ሌሊት ስድስት ሰዓት የሚዘልቅ በዩቲዩብ እና በሌሎች የሶሻል ሚዲያዎች ለፋኖስ ለዚህ አገልግሎት ተብሎ በተከፈተ የሚተላለፍ ልዩ የገቢ ማሰባሰቢያ ዝግጅት አዘጋጅተናል። እዚህ ላይ እንግዲህ ልጅ እናሳድግ ብለን በየስልካቸው በቤታቸው እንመጣለን። ቤታቸውን ከፍተው እንዲያስተናግዱን፣ ስልካቸውን ከፍተው እንዲያስተናግዱን፣ ትውልድ እንዲያሳድጉ፣ ሴቶችን እንዲያበቁ፣ በችግር ውስጥ ያሉትን እንዲደግፉ ጥሪ ለማድረግ ነው እንግዲህ ልዩ ፕሮግራም እያዘጋጀን ያለ ነው። አዎ እንግዲህ ነገ ማታ ከሁለት ሰዓት ጀምሮ በኦንላይን ገቢ አሰባሰብ ያለ እሁድ ማታ። ስለዚህ ሁላችሁም ኢትዮጵያን ይህን ፕሮግራም የተከታተሉ የገቢ ማሰባሰቢያው አካል የምችሉትን ጠጠር እንድትወረውሩ በዙ አጋጣሚ ጥሪ እናስተላልፋል። በዙ አጋጣሚ መሴሾ ደግሞ አስፈላጊውን ድጋፍ ያደርጋል። ምናልባት አሁን አንቺ እንግዲህ በጣም ጩጬ ልጅ ነበርሽ። እዚህ እንደ አንቺ ምስክር ነው የሚሰጡ፣ አሁን አድገው ፋኖስ ከኔ ጋር አብሮ የሚሰሩ ሶሻል ሚዲያ ኮሚኒቲ ፋሲሊቴት ሆኖ ደግሞ የሚያገለግሉ በመሀላችን አካውንታንት አሉ። ፊት ለፊት ተቀምጠዋል። እነማን ናቸው? እስቲ እጃችሁን ናጡ አውጡ። እሺ፣ እስቲ ንገሪኝ። ቃል ኪዳን አባይ እባላለሁ። ቃል ኪዳን ምን አደገልሽ ፋኖስ? ውስ ያው ፋኖስ ከልጅነት የጀምሮ ነው እገዛው ነው የጀመርኩት። አይ ቲንክ ይመስለኛል፣ ከሁለተኛ ክፍል ጀምሮ እገዛውን ጀምሮ ጀምሮልኛል። ለእኔ እና ፋኖስ ለእኔ ከቤተሰብም በላይ ነው። ትምህርቴን ተከታትዬ እንድጨርስ የጀርባ አጥንቴ ሆኖ ደግፎኝ፣ አሁን ደግሞ ለዚህ ፍሬ ያበቃኝ ፋኖስ ነው። በብዙ መከራ ውስጥ በብዙ ችግር ውስጥ ነው ያለፍኩት። እርግጥ አሁን ዛሬ ደርሰን ስናየው ደስ ይላል። አሁን እንዲህ ስናየው ሳወራው ታሪኮችን በጣም ደስ ይለኛል። ግን ያንን ሁሉ ችግር ደግሞ ተቋቁሜ እንደ ቤተሰብ እንደ ጓደኛ እንደምንም ደብተር የሚያስፈልገኝን እያንዳንዱን ነገር ፋኖስ ደግፎኝ ነው ዛሬ የደረስኩት። ብዙ ትምህርቴን የማልቀጠልበት ብዙ ኦፖርቹኒቲዎች ነበሩ። ግን ያንን ሁሉ ችግር ደግሞ ፋኖስ ከጎኔም፣ ከጀርባይም፣ ከፊቴም ብቻ ከቡኝ ነው። በቃ ከብዙ ነገሮች ስተራግሉን ተቋቁሜ እንዳልፍ አድርጎኝ ብዙ ችግሮች ውስጥ ነበርኩኝ እና ያንን ብዙ ችግሮች ውስጥ ሆኜ ወደ መጥፎ እንዳልሄድ ፋኖስ በብዙ መንገድ በትሬኒንግ እንደዚህ ቲን ካውንስሊንግ ላይ እየተጠራውኝ ራሴን ከብዙ መጥፎ ነገሮች እንድቆጠብ አድርጎኛል። ያንን ሁሉ ደግሞ ችግር አሳልፎኝ ደግሞ ችግሮች ወደ ስኬት እንደሚያመጡ ፋኖስ አሳይቶኛል። እና ደግሞ በእስኪል ትሬኒንግ አሰልጥነኝ አሁን ፋሽን ዲዛይነር ተመርቄ ፋኖስ ውስጥ ደግሞ አንድ ዓመት ይሆነኛል በኮሚኒቲ ፋሲሌተር ተቀጥሬ እያገለገልኩ እገኛለሁኝ። የሁለት ሙያ ባለቤት ሆነሻል። አዎ አሁን በአንድ የሁለት ሁለት ባለሙያ ጉንቺ ላይ እኮ ፋኖስ ያበራል። እህታችንስ ፋኖስ ሽ ሲሳይነሽ ካሳው ይባላለው። ፋኖስ ያደረጉሽ ጠረሽ። ፋኖስ ውስጥ ስቀላቀል የሰባተኛ ክፍል ተማሪ ነበርኩኝ። አያቴ ነበረች የምታሳድገኝ። በጣም በብዙ ችግር ውስጥ እና በብዙ ውጣውረድ ውስጥ ነው ያደግነው፣ ህይወታችንን ያለፍነው። በዚህ መሀል ነው ፋኖስ ያገኘን ማለት ነው። በጣም በችግር ውስጥ በነበርንበት ጊዜ ፋኖስ አግኝቶን በትምህርት ቁሳቁስ፣ በገንዘብ ድጋፍ እንደዚሁም ደግሞ በሳይኮሎጂካል በጣም ብዙ ምክሮችን እናገኛለን። ብዙ ፍቅርን እናገኛለን። ብዙ እንክብካቤን እናገኛለን። ከገንዘቡ ባሻገር ሰው አለ የሚለውን ነገር እንድናገኝ አድርጎናል። ምክንያቱም ገንዘብ ሳይሆን ሰው ነው ተስፋ የሚሰጠው። ስለዚህ ተስፋ የሚሰጡንን አይዟችሁ በርቱ የሚሉንን ሰዎች እዛ ውስጥ በማግኘታችን ያንን ሁሉ ችግርና መከራ አልፈን ትምህርታችንን እስከምንጨርስ የትምህርቶቻችንን በመሸፈን ፋኖስ በአካውንቲንግ የመጀመሪያ ዲግሪን እንዲይዝ አድርጎኛል ማለት ነው። ደንቦ ጫሽለሽ እንደኔ ክብ አው እንግዲህ የነገው የገቢ ማሰባሰያ ፕሮግራም እንደነዚህ እህቶቻችን ከችግር ተነስተው ትልቅ ደረጃ እንዲደርሱ ለማስቻል ነው፣ አይደለ እንዴ? ስለዚህ ሁላችንም ነገ የገቢ ማሰባሰያ ፕሮግራሙ እንሳተፍ፣ በረከት እናገኝ፣ በጎ ነገር እናድርግ። ምናልባት አንድ የቀረ ነገር ካለ እውነት ነው ፓኖስ እየሰራ ባለው በዚህ ትልቅ ስራ ላይ ሰዎች እንደ የራሳቸውን አስተዋጽኦ እንዲያበረክቱ ለማበረታታት በእውነት ምግብ ከመስጠት ወይም የመማሪያ ቁሳቁስ ከመስጠት ባለፈ ልዩ ልዩ የጤና ድጋፎች ሲያስፈልጓቸው፣ የስነ ልቦና ምክር ሲያስፈልጋቸው ሳይካትሪስቶች አሉ፣ ሐኪሞች አሉ። የሚገርም ቲም አለን እና የተለያየ ሆስፒታል ውስጥ የሚሰሩ ትልልቅ ሐኪሞችን ያቀፈ የሚገርም ቲም አለን እና እነዚህ ሁሉ አገልግሎቶች እያገኙ ስለሆነ እዚህ አገልግሎት ላይ ተሳተፉ፣ በስነ ልቦና በአካል በጤና በሁሉም አቅጣጫ ሰዎች ልነርዳ ትችላላችሁ ለመጨመር ጥሩ ነው። የቻለ በገንዘብ ያልቻለ በእውቀት በሙያም በማቴሪያልም ይርዳል። በጣም አሪፍ ነው። ፋኖስ እንግዲህ ይህን ያለመት ቀጥሏል። ወደፊትም በህዝብ ድጋፍ ይቀጥላል። በጣም እናመሰግናለን። እንገናኛለን። መልካም ጊዜ